ቅዱስ ሚካኤል ሆይ ወደ እኔ ና። ቅዱስ ሚካኤል ሆይ ወደ እኔ ና። ቅዱስ ሚካኤል ሆይ ወደ እኔና የመላእክት አለቃ ሆይ ወደ እኔና የመላእክት አለቃ ሆይ ወደ እኔና የመላእክት አለቃ ሆይ ወደ እኔና መላእክ ኃይል ሆይ ወደ እኔና

ምስጋና ይሆን ለቅዱስ ሚካኤል። ስብሃት ሆ ለቅዱስ ሚካኤል። ሰብሃት ይሆን ለቅዱስ ሚካኤል። ሰብሃት ይሆን ለቅዱስ ሚካኤል። ክብር ይሆን ለቅዱስ ሚካኤል። ክብር ይሆን ለቅዱስ ሚካኤል። ክብር ይሆን ለቅዱስ ሚካኤል ቅዱስ ሚካኤል የሰራዊት አለቃ ቅዱስ ሚካኤል የሰራዊት አለቃ ቅዱስ ሚካኤል የሰራዊት አለቃ። ቅዱስ ሚካኤል የምሕረት መልአክ ቅዱስ ሚካኤል የምሕረት መልአክ ቅዱስ ሚካኤል የምሕረት መልአክ። ቅዱስ ሚካኤል የሰላም መልአክ ቅዱስ ሚካኤል የሰላም መልአክ ቅዱስ ሚካኤል የሰላም መልአክ። ሀያሎ ቅዱስ ሚካኤል ጠባቂ መልአክ ሀያሎ ቅዱስ ሚካኤል ጠባቂ መልአክ ሀያሎ ቅዱስ ሚካኤል ጠባቂ መልአክ። ሀያሎ ቅዱስ ሚካኤል ትጉ መልአክ ሀያሎ ቅዱስ ሚካኤል ትጉ መልአክ ሀያሎ ቅዱስ ሚካኤል ትጉ መልአክ። ሀያሎ ቅዱስ ሚካኤል ሩሩህ መልአክ ሀያሎ ቅዱስ ሚካኤል ሩሩህ መልአክ ሀያሎ ቅዱስ ሚካኤል ሩሩህ መልአክ። ቅዱስ ሚካኤል ተራዳይ መልአክ። ቅዱስ ሚካኤል ተራዳይ መልአክ። ቅዱስ ሚካኤል ተራዳይ መልአክ። ቅዱስ ሚካኤል ለጋስ መልአክ። ቅዱስ ሚካኤል ለጋስ መልአክ። ቅዱስ ሚካኤል ለጋስ መልአክ። ቅዱስ ሚካኤል ፈጥኖ ደራሽ ቅዱስ ሚካኤል ፈጥኖ ደራሽ ቅዱስ ሚካኤል ፈጥኖ ደራሽ ቅዱስ ሚካኤል ከዋነኞች አለቆች አንዱ ቅዱስ ሚካኤል ከዋነኞች አለቆች አንዱ ቅዱስ ሚካኤል ከዋነኞች አለቆች አንዱ ቅዱስ ሚካኤል መላከ አርምሞ ቅዱስ ሚካኤል መላከ አርምሞ ቅዱስ ሚካኤል መላከ አርምሞ ቅዱስ ሚካኤል መላከትትና ቅዱስ ሚካኤል መላከትትና ቅዱስ ሚካኤል መላከትትና

ቅዱስ ሚካኤል ጽኑ ረዳት፣ ቅዱስ ሚካኤል ጽኑ ረዳት፣ ቅዱስ ሚካኤል ጽኑ ረዳት። ኦ ሊቀ መላእክት ቅዱስ ሚካኤል ሆይ ክብር ምስጋና ላንተ ይሆን ዛሬም ዘውትርም።